ተመለሱ፣ ይላል የሰራዊት ጌታ እግዚአብሔር። ሊመጣ ያለውን ክፉ አውሎ እግዚአብሔር ያሻግራቸዋለሁ ይላል። እኔ ከእናንተ ጋር ነኝ። በወጀብና በአውሎ ነፋስ ውስጥ መንገድ አለኝ። እኔ እታደጋችኋለሁ። ዛሬ ተመለሱልኝ። ስለምወዳችሁ ይህን እናገራለሁ ይላል የሰራዊት ጌታ እግዚአብሔር። በምን አይነት ነው የምንመለሰው? ተመለሱ የሚለው ዛሬ ብቻ አይደለም። እግዚአብሔር አዳምና ሔዋንን ከገነት በወጡ ጊዜ እኮ እርቃናቸውን ሆነው የታረደ በግ ቁርበት ገፎ ከገነት ጀምሮ ነው የት ናችሁ ተመለሱ ሲል ነበረው። ከገነት ጀምሮ ነው ተመለሱ። በነቢያ ዘመን ተመለሱ ነበረ። በነሐጌ ዘመን ልባችሁን ወደ ሀሳባችሁን ወደ ልባችሁ መልሱ፣ ወደ ልባችሁ ተመለሱ። ብዙ ዘራችሁ ጥቂት አጨዳችሁ፣ ወደ እግዚአብሔር ቤት ተመለሱ ይሉ ነበር። አዲስ ኪዳን መጥምቁ ዮሐንስ የጮኸው መንግሥተ ሰማያት ትቀርባለች፣ ወደ እግዚአብሔር ተመለሱ ነው። ተመለሱ እጅግ የቆየ መልእክት ነው። ነገር ግን በየትውልዱ ግን ሰዎችን ለማበጠር ወንፊት ነው። አሜሪካን ወንፊት ወደ ምድር ጥላለሁ የሚል ድምፅ ሰምቻለሁ። ያጣራል ጌታ፣ አገልጋዮችን ያጣራል፣ አማኙን ያጣራል። ይሄ ጅምላ አይቀጥልም አይቀጥልም። ሊዋረድ የሚገባ ይዋረዳል። ሊከብር የሚገባ ይከብራል። ሊነቀል የሚገባ ይነቀላል። ሊወገድ የሚገባ ይወገዳል። ሊቀጥል የሚገባ፣ ሊተከል የሚገባ ይተከላል። ሊድን የሚገባ ይድናል። ሊሞት የሚገባ ይሞታል። ተደበላልቆ አይቀርም። ወንፊት እየመጣ ነው። እግዚአብሔር ይፈርዳል። እግዚአብሔር ያያል። ጅራፍ ስላልያዘ ነው። ኢየሱስ በምድር በነበረ ጊዜ ጅራፍ ይዞ ነው ይወጣ ዛሬም ጅራፍ አለው። መንፈስ ቅዱስ አሰራር አለው። ይህ ማዕበሉ ነውጡ ምኑ እኮ ጅራፍ ነው። የሚወጣውን የሚጠፋውን ወይም የሚወገደውን ለማስወገድ ነው። ለልጆቹ ግን በአውሎ ነፋስ ውስጥ ያሳልፋል። በጊዜ ለተመለሱ በጊዜ ከሱ ጋር ለተጣበቁ ግን እግዚአብሔር ያሳልፋል። አንድ ፈረንጅ አንድ ጊዜ አንድ ሳር የስንዴ ግንዳ መጣና ቅንጥስ አድርጎ ለሁለት ሰበረ። የስንዴ አገዳ ታቃላችሁ። ደረቅ ነው። ከዛ አስራ አምስት ቁጥር ምስማር ላይ በላስቲክ አሰራትና ያቺን አገዳ እስቲ አሁን ልስበር፣ አለ ከምስማሩ ጋር ሊሰብር ፈለገ። ሳሯ ተሰብራለች? አትሰበርም። በማን ምክንያት? በምስማሩ ምክንያት። ከኢየሱስ ጋር ከተጣበቃችሁ መከራ፣ ሞት፣ መቅሰፍት፣ አውሎ ነፋስ፣ ወጀብ፣ ዝናብ አያገኛችሁም። ኃጢአት፣ ዓለም፣ ሰይጣን አይችላችሁም። ከኢየሱስ ጋር ከሆናችሁ በጣም ትንሽ ምሳሌ ነው። ልብ ለዋጭ ምሳሌ። ጊዜው ደርሷል። እግዚአብሔር ወንፊቱን አምጥቷል። እግዚአብሔር ጅራፉን ይዞ መጥቷል። ቤቴ የንግድ ቤት ሊሆን አይገባም። ቤቴ ደግሞ የወንበዴዎች ቤት ሊሆን አይገባም። ቤቴ የጸሎት ቤት ነው። እየገረፈ አወጣ። ደሞስ ገበታቸውን ሁሉ መስሪያቸውን ሁሉ፣ እነሱም ብቻ አይደለም የሚጠቀሙበትን ሲስተም፣ ዛሬ ግብዝነት፣ ውሸት፣ ኃጢአት፣ ርኩሰት፣ መጠቀሚያ ገንዳ ሁሉ ሲስተም፣ የተለያየ ሽፋን ሁሉ ይገለበጣል። ጊዜው ሲደርስ ጌታ ይገለብጣል። አወጣት አገባ። በእግዚአብሔር ቤት ያለ ቅምጥልነት፣ ፈሪሃ እግዚአብሔር እጦት፣ እንደፈለግን ለብሰን እንደፈለግን ሄደን ምንጠቀምባቸውን ሲስተሞች፣ ዘዴዎች፣ ዝማሬዎችን ሁሉ ፀጥ ያደርጋል። ከእግዚአብሔር ውጭ የሆነ ዝማሬ፣ ከእግዚአብሔር ውጭ የሆነ ባህል፣ ከእግዚአብሔር ውጭ የሆነ ድፍረት፣ ከእግዚአብሔር ውጭ የሆነ አገልግሎት፣ ከእግዚአብሔር ውጭ፣ ከመንፈስ ቅዱስ ውጭ የሆነ ከቃሉ ውጭ የሆነው እንቅስቃሴ ይህ ሽፋሽፍቱ ሽፍንፍን ሁሉ ይጋለጣል። እግዚአብሔር ይገለብጣል። ጅራፉን ያነሳል። ወንፊቱን ያነሳል። ቀድመን እንመለስ። እግዚአብሔር ይረዳናል። ከተመለስን እሱ ይዘናል። ከምስማሩ ጋር እንደሆነች አገዳ ከእሱ ጋር ያሻግረናል። ሶስት ነገር እንዲሁ በምን እንመለስ? አንደኛው በፈቃደኛነት፣ በፈቃደኛነት አንደኛ ቆሮንቶስ ምዕራፍ አንድ ቁጥር 18 ላይ የመስቀሉ ቃል ለሚጠፉ ሞኝነት ነው፣ ለእኛ ግን ሕይወት ማለት ኢየሱስን ተቀበል፣ በሕይወት ትኖራለን። ስለ ኢየሱስ መከራ ተቀበል፣ ስለ ኢየሱስ ተሰደብ፣ ዘመዶች ይጥሉ፣ አንተ ግን ትበልጣለን። ይሄ እኮ ምን አዋረደኝ? እኔ እንዴ በነፃነት ልኑር። ሞኝነት ነው ለሌላው፣ ላመነው ግን የእግዚአብሔር ኃይል ነው አለ። በሞኝነት ተቀብለናል። የስብከት ሞኝነትን ሰምተን የተሰቀለውን ኢየሱስን በሞኝነት መቀበል፣ በፈቃደኛነት መቀበል፣ ይሄ ትልቅ እድል ነው። በፈቃደኛነት በሞኝነት ጌታ ስላለ አሁን ተመለሱ ስላለ ምናምን ነብይ ለማ አሁን እንደዚህ የሚለው ያሁን ራሱ እንደዚህ አሁንም ቸርቿን የምናየው ብዙ ምክንያቶች እግዚአብሔር አንድ ነገር ሲለን ምክንያት ነው ምንደረድም እኔ አንዳንድ ሰዎች ምክንያት የሚሰጡ ሰዎች ስትጠይቁ መልስ የሚሰጡ እኔ ማድረግ አሉ አንዳንድ ጊዜ ይሄ ባህላችን እንደዚህ ነው ቸርች እንሄድ ድሮስ ቤት ልቀር ነው እንዴ እንዴ እንሄድ እሺ አይቀልም እንዴ ይቺን ነገር አስተካክል እንዴ ምን ነው ምን ቀናህብኝ እንዴ ብቻ ጥያቄ በጥያቄ ስጸልይልህ ነበር መችርዳኝ አልኩን? ድጌታ ይባርክ አይቀናም እሺ አይቀናም። እግዚአብሔር ይርዳል። ፈቃደኛነት፣ እሺ ባይነት እግዚአብሔር ይስጥ። የለም የተጣመመ ባህላዊ፣ የራሳችን ልምምዶች ናቸው። እነዚህን ሁሉ እግዚአብሔር ያስወግደዋል። መከራ ሲመጣ ያቀልጠዋል። በፈቃደኝነት የምንመለሰው በፈቃደ እግዚአብሔር ተመለሱ ካለ የስብከት ቁንጅና፣ የስብከት ማንነት ባለዝና ስለሰበከ መድረክ ተወዳጅ የሆነ ሰው ስለሰበከ አይደል፣ እውነት ስለሆነ ነው የምንሰማው እውነት ስለሆነ ነው። አባት ለልጆች እውነት ነው የሚናገረው። መዝሙር ዘጠና ሁለት መጨረሻ ላይ ስትገቡ ቅዱሳን ይላል ዘመናቸው በለመለመ ሽምግልና ያልቃል ይልና በእግዚአብሔር ቤት የእግዚአብሔርን እውነት ይናገራሉ ይላል። እግዚአብሔር እስከ ሽምግልና እውነትን በመናገር እውነትን በመግለጥ ያጽናን።

ከሻሻ ነቢይ ይጠብቅ ከሻሻ ሰባኪ ይጠብቅ ከሻሻ ዩቱብ ይጠብቅ እውነት እግዚአብሔር ቃል ጋር ነው በሞኝነት እውነትን እንስማ በመረዳት አለ በመረዳት እግዚአብሔር ቃል ውስጥ ነው ይቅርታ በመረዳት ብዬ ስላችሁ በመፈተን አይደለም በሞኝነት እንቀበል እግዚአብሔርን ቃል ይህን ካላ አይሁድ ምልክት ይፈልጋሉ ይህን ካላ መታ ቶማስ የሚባለው ጣቱ ጋር የቆሰለው ጣቱ ውስጥ ጣቴን ሳላገባል እጁ ውስጥ ቁስሉ ውስጥ ጣቴን ሳላገባ በህዋት፣ ሳያምኑ የሚያምኑ ብፁዓን ናቸው። እግዚአብሔር ተመለሱ ብሏል። እሺ ተመለሱ ብሎኛል፣ እመለሳለሁ በሉ። ሁለተኛው በመረዳት መረዳት። ይህን ቃል አንብበን ቃሉን አንብበን እየተረዳን ኒቆዲሞስ የሚባለው ኢየሱስ ጋር ሄዶ ተረድቶ ነው ደህንነት ያገኘው። ፈሪሳዊ ነው፣ ነገር ግን ሄዶ ጠየቀ፣ ተረዳ። ዮሐንስ ሶስት ላይ ተረዳ። ሶስት አንድ ብዙ በመረዳት የዳኑ ሰዎች አሉ። ቃሉን ስናነብ እንረዳለን። ስንረዳ እንመለሳለን። ሶስተኛው እና የመጨረሻው በመከራ ነው። በቃ በፈቃደኛነት እንቢ ስንል በእግዚአብሔር ቃል ደግሞ ገብተን ሳናነብ ነገሩ ሳይገባን ሲቀር ስለሚወደን ጌታ መከራ ያመጣል። ወጀቡን እኮ የሚያመጣው ስለሚወደን ነው። ደቀ መዛሙርት ላይ ወጀብ ያመጣው አውሎ ነፋስ ያመጣው እኮ እምነት እንዲኖራቸው ነው። በቃ እምነት እንዲኖራቸው ኪዳን ስላለን በሞኝነት ከዛስ፣ መረዳት ደግሞ ከተረዳን በኋላ በንሳ መመለስ። በምንድን ነው? በሞኝነት መመለስ፣ በንሳ መመለስ፣ በኪዳን ከጌታ ጋር ቃል ኪዳን የገባችሁ አላችሁ። ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ እጃችሁን አውጡ። ቃል ኪዳን የገባችሁ ቃል ኪዳን፣ መከራ ቢመጣም አይጥላችሁ። ቃል ኪዳን ስላላችሁ በመከራም ውስጥ እሱ ያሳልፋቸዋል? እግዚአብሔር ይርዳን። በዚህ ስንቶቻችን ነን በእግዚአብሔር ፊት ዛሬ ልባችን የምንሰጠው በሞኝነት? ወይስ በመረዳት ወይስ መከራ ይሻላል? ምረጡ። በቃ መከራ ከሚመጣብህ በቃ መቅለጥ ከሚመጣብህ ዛሬ ነው፣ ተመለስ። አሪዞና የሚባለው በጣም ደስ በሚል ሁኔታ አገልጋዮች ናቸው፣ ሰበኳቸው። እግዚአብሔር እንደ ወርቅ ያጠራል፣ እንደ ብር ያነጥራል። በቃ ብዬ አንድ ምሳሌ አንዲት ሴት መከራ የበዛባት እግዚአብሔር እንደ ወርቅ የሚያነጠራል እንደ ብር የሚያደርገን በእሳት ውስጥ ስለሚወደን ነው። ወደ ምንድን ነው የምንመለሰው እንግዲህ የምንመለሰው ፈቅደን ነው የምንመለሰው ተረድተን ነው የምንመለሰው አለዛ በመከራም ቢሆን አይተወንም እሱ ስለሚወደን የልጁ ደም በእኛ ላይ ስላለ በዚህ መልክ ነው የምንመለሰው ከዛ ወዴት እንመለስ መመለስ ማለት ምንድን ነው ወደ ዋናው ነው ዛሬ ጌታ አለን ወደ ዋናው ነገር ተመለሱ ይላል ጌታ ዋናው ምንድን ነው ዋናው እግዚአብሔር ከኛ የሚፈልገው ህይወት ነው አዎ ሐዋርያ ሥራ ምዕራፍ ስድስት ቁጥር አራት አካባቢ አነብላችኋለሁ እስቲ ቆም ብለን ይህን እናነባለን። ለዚህ ቃል ክብር እንቆማለን። አንድ ጊዜ ኖር እንላለን ይህንን ቃል ሃሌሉያ። በጌታ በኢየሱስ ክርስቶስም አንዳንድ ጫማዎች እንግዲህ እንደማይንኳኩ አምናለሁ። እስከ መጨረሻው ተመለሱ ብሏል። ጉባኤ ማስጨረስ ራሱ መመለስ ነው። ልብን መስጠት ራሱ መመለስ ነው። ጊዜ ዘመናችንን ለእግዚአብሔር መስጠት መመለስ ነው። በዚያ ወራት ደቀ መዛሙርቱ እየበዙ ሲሄዱ ከግሪክ አገር መጥተው የነበሩት አይሁድ በይሁዳ ኖሮ በነበሩት አይሁድ አንጎረጉሩባቸው፣ በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበረና፣ አስራ ሁለቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፦ እግዚአብሔርን ቃል ትተን ማዕድ ልናገለግል ዘንድ የሚገባ ነገር አይደለም። ወንድሞች፣ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የሞላባቸውን ሰዎች ከእናንተ ምረጡ፤ ለዚህ ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ወደ ጸሎትና ወደ እግዚአብሔር ቃል ልናገለግል ይገባል። ምንድን ነው ያለው? ቁጥር አራት ላይ እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ወደ ጸሎትና ወደ ቃል፣ አንደኛ ወደ ጸሎት፣ ቀጥሎ ወደ ቃል፣ ከዛ ሶስተኛ ወደ ቅዱሳን ህብረት። መቼም ዋናው ጸሎት ነው የመጀመሪያው። ወደ ጸሎት እንመለስ ነው። ሐዋርያቱ ሁለት ነገር ያገለግላሉ። ምን ላይ ጸሎትና ቃሉን ነው። ዋናዎቹ ዋናው ነገር ጸሎትና ቃሉን ነው። ቀጥሎስ ዲያቆናቱስ? ዲያቆናቱ ደግሞ ማስተባበር ነው ለመበለቶች፣ እንደዚሁም ደግሞ ወገኖች እንዲገናኙ፣ የጠፉትን መጠየቅ፣ እንደገና ማዕድ ማገልገል፣ በተለያየ ህብረት እንዲኖር ፍቅር እንዲኖር የፍቅር አገልግሎት ነበር። እኛ ዛሬ እግዚአብሔር መንፈስ ቅዱስ የሚናገረን የጠፋብን ነገር አንዱ ጸሎት ነው። አንዱ የእግዚአብሔር ቃላት ትኩረት መስጠት ነው፣ ቅድም እንዳልኳቸው ፎከስ ማድረግ ነው። እንደገና ደግሞ ህብረትና ፍቅር ነው የጠፋው። የፍቅር ነገርማ ከተነሳ በጣም በጣም እግዚአብሔር ይርዳን። ስለ እግዚአብሔር ቃል ብዙ የምገልጽላችሁ ነገር የለም። የእግዚአብሔር ቃል ብላው ነው የተባለው፣ እንድናነብ ነው። ከዛ በኋላ ቅድም በማቴዎስ ሰባት ላይ የሰማነውን ቃል ወይም ደግሞ ያነበብነውን ቃል እንድንኖርበት ነው። የሰማነውን በተግባር መኖር ነው። ቃሉን ሰምተን እንድንኖርበት እግዚአብሔር ይርዳን። የእግዚአብሔር ስም የተባረከ ይሆን። ስለ ህብረትም ስናገር፣ ስለ ፍቅርም ስናገር በእውነት እውነተኛ ፍቅር ዛሬ መልሰኝ፣ ወደ ጥንቱ፣ ወደ ቀደመው ፍቅር፣ ወደ ቅንነት። ቅንነት ጠፍቷል ዛሬ ማንኛውም ነገር በምርምር ነው። ማንኛውም ነገር በሪዝን ነው። ማንኛውም ነገር በህብረት መካከል ወገኖቼ ምክንያታዊ ነው። የምንወዳቸውን የሚመቹንን ሰዎች እንወዳለን፣ የማይመቹንን እንገፋለን። ቤተክርስቲያንና ዋናው የጠፋብን ሐዋርያት ደግሞ ያተኮሩበት ዲያቆናት እስኪመረጡ ድረስ ሰባት ሰዎች እስኪመረጡ ይሄ አገልግሎት ትልቅ ነው ብለው የህብረትን ጉዳይ የፍቅርን ጉዳይ የመረዳዳትን ጉዳይ ይህንን ነው ያደረጉት። በዚያ ውስጥ ምን አለ? አንድነት አለ። በዚያ ውስጥ ህብረት አለ። በዚያ ውስጥ ደግሞ ቸርነት አለ። የሌለው ባለው ይደገፋል። ያለው ሁለት ያለው ደግሞ ለሌላው ያካፍላል። ዛሬ ምን ያህል ነው በቤተሰባችን ፍቅር ያለው? ምን ያህል ነው ልጆች አባቶቻቸውን የሚወዱት? ምን ያህል ነው አባቶች ልጆቻቸውን፣ እናቶች ልጆቻቸውን የሚያተኩሩት? ቤተሰብ ውስጥ እንኳን ቤተክርስቲያን ውስጥ እንኳን እግዚአብሔር መቀራረብ ይስጠን። ፍቅር ስለ ከሌለ በቃ መገናኘት የለም። ለምሳሌ ሙጫ ወይም ሲሚንቶ አንዳንድ ነገሮችን ያያይዛል፣ ጡቦችን ያያይዛል አይደል? ሲሚንቶ ከሌለ ጡብ አይጠጋጋም። ወይም ሙጫ የሚያያይዘው ነገር ሙጫው ከመካከል ከሌለ አብሮ አይቀጥልም። የሚያያይዝ ከሌለ የመኪና እቃዎች እኮ በሆነ ብሎን ተያይዘው ነው። ውልቅልቅ አርጋችሁ ብታስቀምጡ ጎማ ማዶ፣ ብሎን መሪው ማዶ፣ ሞተሩ ማዶ ነው፣ መኪና ህይወት የለውም። ቤተ ክርስቲያን የክርስቶስ አካል ሆና ሳለ ፍቅር ከሌለ አንድነት ከሌለ ሕይወት የላትም። በተለይ ይሄንን ፍቅር አንዱ እንዲምዝዝ አድርጎ የሚወስደው ወሬ ነው። ወሬ የሕብረትና የፍቅር በሽታ ነው። ወሬ የቤተ ክርስቲያን ራስ ምታት ነው። ወሬ የክርስቶስ ቃል በጣም በጣም ነቀዝ ነው። ሰው መናገር እኮ መጥፎ ነው ማለት አይደለም። ረግዚ ግዝሽ ናቸ በቃ ዛሬ እንደዚ ያቸ ወደዛ ያቸ የሆነ ነገር በቃ ሚን በቃ። ፍጥጥ ብሎ ያለ ሰው ደግሞ ስለ ሰው መናገር ደስ የሚላቸው ሰዎች አሉ። በቃ ሂጅ ለኤርሚያስ ንገሪ። በቃ ኤርሚያስ ስለ ግዝሽ እንትኑ ይበላሻል። በቃ እሱ ብቻ መሰላቸው። ወረርሽኝ በቃ ይሄድና ለሌላ ደግሞ ሰምተሻል እንደ እሱ እንደዚህ እንደዚህ ነው። አንዳንድ ሰዎች ዝም ብሎ በቃ እንትን እያሉ ሚያርከፈክፉ አሉ። የወሬ መርዝ። ይሄ መርዝ ታዲያ ከመካከል ፍቅርን ይወስዳል። እግዚአብሔር ከዚህ ያድነን። አንድ ጊዜ ቤተክርስቲያን ልምድ ያላቸው ሰባኪ ብዙ ጊዜ ስለ ወሬ ይሄ መሆን የሌለበት ነው ብሎ ሲያስተምር ወሬ መጥፎነቱ ሰውየው በሌለበት ሲነገር ነው። ሰውየው በሌለበት ቦታ ከተናገራችሁ ሀሜት ነው፣ ክፉ ነገር ማለት ነው። ጥሩ ነገር ግድ የለም ሀሜት የለመዳችሁ ሰዎች ባካችሁ ሰውዬው ጋር ማትናገሩትን ሌላ ጋር አትናገሩ፣ ደንብ ነው ብሎ ለቤተ ክርስቲያኑ ደንብ አወጣ። አንድ መበለት አሉ፣ በጣም በዚህ የታወቁ በቃ በየቤቱ ወደ ቡና መጠጫ፣ እሺ ስለዛ ችግር ይሰማሽ በቃ ጠጠጠ ይላሉ። ከዛ ደግሞ ሌላ ቦታ ቡና ሄደ፣ እሺ ደናናቸው እንደ ቆሎ ምናምን፣ እሺ ሰምተሻል እን በቃ አሁን የፓስተሩ ይህን ትምህርት ካስተማረ በኋላ ህሊናቸው ትንሽ ተወቀሰ፣ ንስሓ ገቡ። ሰኞ ማክሰኞ መጣ። እንደ ልማዳቸው ከእሑድ ቀጥሎ ማን ጋር ይሄዳሉ? ቢሄዱ ምን ያውሩ? ቡናውም ይቅርብኝ አሉ። እንደ ልማዴ ሄጄ ያወራለሁ፣ ደግሞ ጉድ ነው መሆነው አሉ። ምን ይሻላል? ወደ ጓሮ ሄዱና ዛፓ ነገር ወስደው መሬቱን ፋቅ ፋቅ አድርጎ ቆፈሩ። አንቺ መሬት ሆይ ንጉሱ እኮ ሀገር አበላሹ ብሎ ብሎ ደግሞ እንደዚህ ማምራት ጀመሩ። ልብ አድርጌ፣ አንቺ መሬት ወይ ጉድ አይገርምሽም ብለው አፈሩን መለስ መለስ ያደረጉና እፎይ ብሎ ተኝዋሉ። ወሬ ካላወሩ እንቅልፍ አይወስዳቸው። እግዚአብሔር ከዚህ ይጠብቃቸው። ስለ ወንድም በጎ አውራ በሉ። መጥፎ ቢሆን እንኳን ኢየሱስን አስቡ። የይሁዳ እግር ሲያጥብ ስለ ይሁዳ ለጴጥሮስ አልተናገርም። ሰምታላ፣ ይሄ ሌባ እኔ እኮ እንደዚህ በጥበብ ነው የተናገሩ። ቢናገሩ እንኳን ሲጠይቁ ሲያስቸግሩት ነው እኔ ማጎር ሰው በቃ ከእኔ ጉርሻ የሚቀበል ብሎ ተናገረ እንጂ በፊት ለፊቱ ነው፣ ደግሞ እሱ እሱ እየሰማ ነው። ጉርሻውን ከጎረሰ በኋላ ሄደ። እግር ሲያጥብ የይሁዳን ጉዳይ ለፊልጶስ ወይም ለጴጥሮስ ወይም ደግሞ ለማቴዎስ አንድ ነገር አአብረ ኢየሱስ ሁሉም በሆዱ ይችላል። ሰውየውን የሚፈርድ እግዚአብሔር ነው። እኛም ለምንድን ነው ሰውን የምናነሳው? ይህ ፍቅርን ያበላሻል፣ ህብረትን ያበላሻል፣ ቤተ ክርስቲያን አንድነት ይበላሻል፣ በአገልጋዮች ላይ በመመን ላይ በወንድም ላይ በቤተሰቦች ላይ እግዚአብሔር ይጠብቀን። አንዱ ወሬ ነው ፍቅርን የሚ ሌላው ውድድር ውድድር ውድድር መቀናናት። እሷ እንደዚህ ለበሰች፣ ወይኔ ደግሞ እንደዚህ ከየት ነው የበዛሽ? ወይ ነገር በቃ አንዱ ያደረገውን አንዱ ካላደረገ መኖር የለም። እንዴት ነበር መኪና የምንም ካምፓኒ ነው። ከውድድር ህይወት ጌታ ያርቀን፣ ከመቀናናት ህይወት ያለን ይበቃናል። ፍቅርን የሚወስድ አንዱ ወሬ ነው፣ ሌላው መቀናናት ውድድር። እግዚአብሔር ህብረት ይስጠን። ፍቅር በአስራ ሶስተኛ ቆርንቶስ ላይ ቸር ያደርጋል፣ ይምራል፣ ይታገሳል፣ በጎ ያደርጋል። ወገኖቼ ስለ ወንድም ክፉ አያረግም፣ አመፃን አያረግም። እግዚአብሔር ዕዳን በዚህ ተመለሱ ይላል። ወዴት? ወደ ፍቅር ተመለሱ። ወዴት? ወደ መጽሐፍ ቅዱስ ወደ ቃል ተመለሱ። መጨረሻ ወደ ጸሎት። በተለይ የዋና ዋና ጸሎት ነው። ዋናውን ማስመለሻ ጸሎት ነው። ተሃድሶን ማስመለሻ ጸሎት ነው። እግዚአብሔር እንድንኖር የፈለገውን ህይወት የሚመልሰው ጸሎት ነው።